ትአቴአቦይ ማ አቦ ፍር ተፍር አቦይ አሌሉያ የሆነ የሚይዝህ እጅ አለ። የሚጎትትህ እጅ አለ። የሚመራህ የሚያስተምር፣ የሚመክረህ አይነት እንደ ሰው የሚያስረዳህ አይነት ራይታ ያለ በስራ በኑሮ በቤትህም ጉዳይ ደስተኛ እንዳትሆን ያደረገ እጅ አለ፣ ዛሬ ይረግመዋል። በጣሉት ነገር የተናደዱ ሰዎች በአንተ ላይ ያሴሩት ሴራል እግዚአብሔር ለነዚያም ሰዎች አሁን እራራላል ቀን ተቃውማት የማታውቀው፣ ከቅርብ ጊዜ ወዲህ ግን ምን እንደሆነ አታውቅም። የሆነ ነገር አንድ በትን እየተጠቀመ ነው። ዛሬ ተፈወስ። ራሱ ኢየሱስ ቀጥታ መጥቶ አውርቶ ያውቃል። እውነት ውሸት? አንተም መስጅድ ስትገባ ኖ ብሎ ያውቃል። ለእግዚአብሔር ታውቃለሽ፣ እርግተኛ ነሽ ነው

ውላችሁ በደንብ ስሙኝ። እዚሁ እስከዚህ ጫፍ እስከዛ ጫፍ ያላችሁ ሰዎች ይሄ ሰው የሚያየውን አይነት ራእይና ይሄ ሰው የሚያየውን የራእይ ብዛት ማናችሁ ማየታችሁ አታውቁ። ማናችሁ ማየታችሁ አታውቁ። ሁል ጊዜ ግን ራእይ ስታይ የሆነ የሚይዝ እጅ አለ፣ የሚጎትት እጅ አለ፣ የሆነ ኖሚ ልህ እጅ አለ። የሆነ በቃ የሚመራ የሚያስተምር የሚመክርህ አይነት እንደ ሰው የሚያስረዳህ አይነት ራእይ ታያለ እርግጠኛ በጣም እንደምትወደኝ አውቃለሁ በጣም እንደምታከብረኝ አውቃለሁ። እኔም ደግሞ በጣም እወድሃለሁ። ክብር ለኢየሱስ ይሁን። ለማላቀው ሰው አይደለም እየነገርኩት ያለሁት። እኔ ወንድማችሁ ከሰው ከሰማሁ ከሰው ሰማሁ ነው የምላችሁ ከጌታ ከሰማሁ ከጌታ ሰማሁ ነው የምላችሁ። በስጋ በደንብ የማውቀው በጣም የሚወደኝ ሳላቀው ከአመታት በፊት የሚወደኝ ሰው ነው። ክብር ለኢየሱስ ይሁን። ስንት ዓመት? ስድስት አመት አሁን እሱ በሃይማኖት ከተባለ ሙስሊም ነው። ይሄን በስጋ አውቃለሁ። ግን ከፍቅሩ የተነሳ ከኛ ጋር ጌታን ሊያከብር ይኸው በመካከላችን ተገኘ። አሁን ይህን ሰው አለመባረክ አልችልም፣ አለመባረክ አልችልም። ክብር ለኢየሱስ ይሁን። የእኔ የማይቀንስበት ግን የጌታ ይጨምርበት። አሁን እኔ እርግጠኛ ሆኜ አንድ ነገር ነው መነግርህ ሰው ኖሮ ኖሮ መሞቱ እንደማይቀር እንደዛ ማለት ነው። አንተ በዘመን ጌታን ማግኘት አይደለም ይሄንን የእግዚአብሔርን መንግስት ወንጌልን ካላገለጋችጡ እኔ ነብይ አይደለሁ። አሜን ኢየሱስ ማን ነው? ኢየሱስ ማን ነው? እና አንድ ያንተን ላይፍ ስቶሪ ያበላሸ እጅ አለ። ዛሬ ያንን እጅ ረግመዋለሁ። አሜን። በስራም በኑሮ በቤትም ጉዳይ ደስተኛ እንዳትሆን ያደረገ እጅ አለ። ዛሬ ረግመዋለሁ። አሜን። ክብር ለኢየሱስ ይሁን። እምረግመው ረጋሜ ስለሆንኩኝ አይደለም። ጌታ የሚጠላውን እጠላል የሆነ ካንተ ጀርባ ተባረክ። ሰላም ከእሷም ጀርባ ከአንተም ጀርባ የሆነ ከአመታቶች በፊት የሆነ የክፋት ስራ አንተ ላይ የሰራ እጅ አለ፣ የክፋት እጅ አለ እና ያ የክፋት እጅ ምን አይነት እጅ መሰለ? አበሻ የጣለውን ሲያነሱበት አይወድም። እየሰማችሁኝ ነው? ሰው በባህሪው የተወውን የጣለውን ነገር ሰው ሲያነሳበት አይወድም። ለዚህ ነው አበሾች ቲሸርት ከጨረስን ሞልዎ ወይ አርገን አመድ ነው የምናደርገው። በጣሉት ነገር የተናደዱ ሰዎች በአንተ ላይ ያሴሩት ሴራ አለ። ግን እግዚአብሔር ለነዚያም ሰዎች አሁን እራራላቸው፣ ለነዚያም ሰዎች እራራላቸው እና አንድ ሚስጥር ብቻ በጆሮህ ነግራለው ያንን ኔትወርክ እቆርጠዋለሁ በኢየሱስ ስም።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 አስመልጨሃለሁ አለኝ እግዚአብሔር። ሃሌሉያ! አሁን እኮ እናሱ የምናወራውን ታሪክ እኮ አይጠቅማችሁም እንጂ ባወራላችሁ ማለት ነው። እንደውም እስካሁን አልተገለገልም። አሁን የተገለገል ነው ነው የምትሉት ሰላምዬ። ጸሎቶች ተሰምተዋል በቃ በህይወት ዘመን ማለት ነው። አንድ ቀን ተቃውማት የማታውቀው ከቅርብ ጊዜ ወዲህ ግን ምን እንደሆነ አታውቅም። የሆነ ነገር አንድ በትን እየተጠቀመ ነው። ዛሬ ተፈወስክ። ሃሌሉያ! ኢየሱስ ማነው? ኢየሱስ ማነው? ኢየሱስ ማን ነው? እኛ የምናመልከው አምላክ የናገሪቱ ኢየሱስ የሃይማኖት አባት አይደለም፣ ጴንጤ አይደለም፣ ሙስሊም አይደለም፣ ጂኦቫ አይደለም፣ ካቶሊክ አይደለም፣ ኦርቶዶክስ አይደለም፣ ቡዲዝም አይደለም፣ ዋቂ ፈታ አይደለም፣ ምንም አይደለም፣ አምላክ ነው። ይሄን አምላክ ነው የምናመልከው። ይህንን ስለአንተ ሊያውቅ የሚችል ጌታ ነው። ገና ከዚህ በላይ ብዙ ጉድ እኔ ለአንተ በግል እነግርሃለሁ። ብዙ ነገር በዚህ ተገርመህ የለም። ማዕት ነገር ነው የምነግርህ፣ ማዕት ነገር ነው የምነግርህ። የመጀመሪያ ውሎህን አስተካክል፣ ውሎህን ጓደኞችህን ምረጥ። አሁን በጠንቋቸው በኢየሱስ በጠን በኢየሱስ። ከዛ ሌላውን ደግሞ አገኘሃለሁ በግል እነግርሃለሁ። የእግዚአብሔር እጅ ባንተ ላይ በኃይል ትመጣለች። እምቢ ብትል እንኳን በስልጣን ትመጣለች። ሰብሮ መጠገን ያውቃል ጌታ። ከቻልክ በጊዜ አምልጥ፣ በጊዜ አምልጥ። ለምን መሰለህ የውሲ ቤት የጉባኤ መንፈስ ቅዱስ ምስክር ነው። ማንንም ሰው ሃይማኖት እንዲቀይር አልፈልግም። ማሊያ ቀይረው የሚጫወቱ ብዙ ስላለ፣ ለአንተ ግን ለምን እንደሆነ ታውቃለህ። ራሱ ኢየሱስ ቀጥታ መጥቶ አውርቶክ ያውቃል። እውነቱ ሸት አንተ መስጂድ ስትገባ ካሉ ሰዎች ተለይ ብሎ ሲለው፣ በይሉኝታ ነው ታጥሮ ያለው። እጅ አንስቶ ጌታን ተቀበልኳል አለም እንጂ ኦሬዲ የሚሰራ የሚፈጥር የሚያድር ጌታ እንደሆነ አምሮ አላ ለይ ጌታ ምንድን ነው የምጠብቀው? አሁን አንተ በይሉኝታ አጥር ነው ታጥረ ያለው እያለኝ ነው ጌታ። ያንን የይሉኝታ አጥር ለምንጥሳት እኔ አንተ ወንድም በእርግጠኝነት እኮ ነው የምነግርህ፣ ዓለምን አንተ የኔን ያህል አታውቃትም። በጣም ቤስት ፍሬንዷ ነበር ግን ደግሞ ጌታ ነፃ ወጣ። እኔ ነፃ የወጣሁበትን ጌታ ነው የምነግርህ። ጌታ ምስክሬ ነው። ምንም ሰላም ምንም ደስታ አላገኘህበትም። መጽሐፍ ቅዱስ የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር ሁለት ላይ ሲናገር የመዳን ቀን አሁን ነው ነው የሚለው ዛሬ አይደለም የሚለው አሁን። ምን ብለህ ተወራረድክ? ጆን የሚባል ሰው ታውቃለህ? አንዳች ማለት ሆነ ከስራ ነገር ጋር የተገናኘ ነገር ነው የማየው። በጌታ መንፈስ ይላላጋል እዚ ከስራ አካባቢ ላይ። እሺ የተበተነ ብህን በት ትኘዋለሁ አሁን አሜን። ከዛ ጊዜ ጀምሮ ስራ ተበላሽተዋል ማለት፣ ከሰው በላይ ትለፋለህ። ቁጭ ብለህ ብታድር፣ ቁጭ ብለህ ብትሁን፣ ብትሰራ በረከት የሚባል ነገር የለም። ዛሬ ከበረከት ጋር ትገናኛለህ። ይህን የጻፍከውን እሷ ወይ እሷ አይተዋል። እህቶችን ራስህን ደብቅ የያዝከው ጌታ ምስክሬ ነው። ስለዚህ ጌታ ተናገር አልተናገረም። ይህን ጉዳይ ዛሬ እንደ እግዚአብሔር ነብይ ባረኩ ዘመን የበረከት ይሆን ዘላለም ተባርኮ ይቀር ከሰው አትነስ። እግዚአብሔር አምላክ የብልጫን ቅባት ባንተ ላይ ያምጣው። አሜን ስትሉ ይሁንላችሁ። ምንድን ነው ሀሳብህን ንገረን? ምን ሼ ምንዳይ ጌታ ትቀበላለሁ ዛሬ ለሆነ ቤት ትንሣኤ ሆነ፣ ለሆነ ሰው ትንሣኤ ሆነ፣ ለሆነ ከተማ ትንሣኤ ሆነ። አረጩና አሜን።

አይኖችን ጨፍን እጆችን ወደ ላይ አንሳ ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እወዳለሁ እወዳለሁ ስለ ሰጠኸኝ ምድል ስለ ሰጠኸኝ አመሰግናለሁ አመሰግናለሁ ጌታ ሆይ ጌታ ሆይ ከዚህ ቀን ጀምሮ ራሴን ራሴን የሥጋዬን ሀሳብ የሰይጣንን ሀሳብ የሰይጣንን ሀሳብ የአለምን ሀሳብ የዓለምን ሀሳብ የትኛውንም ልምምድ ጌታ ኢየሱስ ሆይ ከዚህ ቀን ጀምሮ አንተ የትንሣኤ ጌታ እንደሆንክ ጌታ እንደሆንክ አመኘ አመኘ በልብ አመኘ በአፌ መስክሬ እድን ዘንድ ዛሬ እነሆ እጆቼን አንስቼ ፈቃዴን ላንተ ሰጥቻለሁ። ከዚህ ቀደም ይሄን ቃል ብየዋለሁ፣ ነገር ግን ክጀህ አለሁ። ከዚህ በኋላ ምህረት ስላደረክልኝ ዳግመኛ ስለማልክድ እንደገና ድል ስለሰጠኸኝ አመሰግናሃለሁ። ጌታ ኢየሱስ ሆይ ከዚህ ቀን ጀምሮ

በናዝሬቱ ጌታ በኢየሱስ ክርስቶስ የትኛውም በወንድሜ ላይ የተሰራ የጨለማ ስራ፣ የእርክማን ጉልበት፣ አስማት፣ መተት፣ ድግምት፣ አሲም በኢየሱስ ስም አሁን ይነሳ! በኢየሱስ ስም አሁን ይነሳ! በኢየሱስ ስም አሁን ይነሳ! በኢየሱስ ስም አሁን ይነሳ! በኢየሱስ ስም አሁን ይነሳ! ተፈጸመ። ከዚህ ቀን ጀምሮ የእጆች ስራ ሁሉ ይባረኮ። ጠላት አትቀጥልም እያለ ነው። ጠላት አትሰፋም እያለ ነው። ጠላት አትሰራም እያለ ነው። ጠላት ነገርን ሁሉ እዘጋለሁ እያለ ነው። እኔ ደግሞ እንደ እግዚአብሔር ነቢይ ከዚህ ቀን ጀምሮ ነገርን ሁሉ ከፍቻለሁ። በኢየሱስ ስም ይከፈተል። በኢየሱስ ስም ይከፈተል። በኢየሱስ ስም ይከፈተል። እጆችን ስጠኝ። በአብ ልጅ በክርስቶስ ኢየሱስ ስምና ስልጣን የእጆች ስራ ይባረኩ። ከዚህ ቀን ጀምሮ በአንተ ላይ የተሰራ የትኛው መሳሪያ አይከናወን። የደብተራውን እጅ ረግሜዋለሁ። ሂድና ተከናወን። እንኳን ደስ ያለሽ። የክርስቶስ ኢየሱስ ሰላም በአንቺና በቤተሽ ላይ ይሁን። ወዳለው እንኳን ደስ ያለ ደስ ያላችሁ ሰዎች እንኳን ደስ ያለ በሉት። እማይሰማህ የለም ያየ ሁሉ ጌታ ጌታ እስከምትለው ማንንም የማይሰማ ትውልድ ከዚህ ቀን ጀምሮ ይሰማሃል። ማንንም የማይታዘዝ ትውልድ ይታዘዘሃል። ለታናናሾች አይደለም እግዚአብሔር ለታላላቆች ይልክሃል። ለኃያላኖች ይልክሃል። ያዝከውን የተመካህበትን አትየው። እግዚአብሔር ከሁሉ ይበልጣል። አንድ ሰው ይጩና እግዚአብሔር ይበል። ከሁሉ ይበልጣል። አሜን፣ ሀሌሉያ። እግዚአብሔር እንደዚህ አለኝ

የጊዜ ጉዳይ ከእዚህ በኋላ በእኔና በአንቺ ሕይወት የሚበላሽ ነገር የሚበላሽ ነገር አታይም አታይም አንድ ስጋት አለሽ ትናንት ጥለሽ የመጣሽው የምትፈሪው ነገር አለ እውነት ውሸት ይሄም ይሆን እንዴ ይሄም ይደግመኝ ይሆን እንዴ ትያለሽ አይደግምሽም እኔ ታልካ ገባሁ አለኝ እግዚአብሔር እኔ ሠራሁት አለኝ እግዚአብሔር እኔ ቃኘሁት አለኝ እግዚአብሔር ለራሴ አንተ ጮና አሜን ስትል ይሁን ኢምፖርት ኤክስፖርት ብቻ አይደለም፣ በእነዚህ እጆች የታመሙ ይፈወሳሉ። ሃሌሉያ እግዚአብሔር ሆነሽ የገባሽ ኪዳን አለ። እግዚአብሔር ፈቅ ያለው አንቺ ፈቅ ያልሽበት አንቺ ነው። ዞር ያልሽበት ትክክል ነው፣ ትክክል ነው። የተናገርኩሽን ሁሉ ታያለሽ አለኝ ጌታ። አሜን ከለገዋ ማለት ጀምሮ ማየት ሆነለች መስማት ሆነለሽ መከናወን ሆናለሽ። አጸናውል አሜን። ተፈጸመ አሜን።